ሃናና ርግብ በተሳካ ሁኔታን እንግዲህ የምርመራ የሚሆን የጸጉር እንትን ሰጥተዋል። ውጤታቸውም ያው እንጠብቃለን። ሌላ ደግሞ ሀና በጣም ያላሰበችውን አስደንጋጭ ነገር ከአባቷ ሕመም በተያዘ አስደንጋጭ ዜና ሰምታለች እና ይህ ደግሞ እጅግ በጣም የሚያስደነግጥ ነው። በቀደም አባቴን ተሽሎታል ከዚህ ሆስፒታል ይወጣል ስትል ብትቆየም እሱም ያለበት ሁኔታ ኖርማል ሲታይ ደህና ነበረ። አሁን ግን ከዚህ በኋላ ወደ ሦስት መቶ ሺህ ብር እንደሚያስፈልጋቸው ዶክተሩ ዛሬ ነይ ብሎ በምስጥር አዋርዷላል። እኔ መቼ ነው እንደ ሰው መሆነው? አሁን ተሳካልኝ እያልኩኝ ሙሉ ኩ በሜላት በእትዬ ሜላት ድርጅት ተሞልቷል ብር ብትለም እሳቸው የሚያውቁት እስከ 600 ሺህ ብር ነው። አሁን ግን ከዚህ በኋላ ወደ 300 ሺህ ብር ያስፈልጋል ሲል ይህንን ዜና አበስሯታል። እሷም እጅግ በጣም አስናለች፣ ይህን ብር ከየት እንደሚመጣ። በአሁኑ ሰዓት ግን እትዬ ሚላትም እንደምታዩት ከሀና ጋር ያላትን እንትን የሚታወቅ ነው። ከዛ በፊትም ጥሩ ሰራተኛ ስለሆነች እና የልጆቿም ጥሩ ስለሆነች ነበረን ያን ብር የሸፈነችው ሀና የመሰላት መጀመሪያ ተሸፈነው ብር አሁን ያን ቃለ ገቡትን አፈረሱት ወይ ስልጠየቀችው ዶክተርም አይ ያ በቃላቸው መሰረት ፈጽሟል። ነገር ግን ከዚህ በኋላ የሚያስፈልገው ነው ሲል እሺውን ሶስት መቶ ሺህ ብር ኬት ነው መመጣ ብላ እንደው አሳዘነችኝ። እኔ ደግሞ ሳያት እንዴ ከዚህ እናዋጣላት እንዴ እያልኩ ነበረ። እውነትም ሌላ አስጨናቂ ጉዳይ ነው ማለት ነው። ያልታሰበ የታሰበው ሌላ ያልታሰበው ሌላ እንግዲህ፣ ከዚህ በኋላ ግን ምርመራውም ምንም የሚገጥም አይመስለኝም። ምክንያቱም ሁሉም በስነ ስርዓት እና አሙና ስለሰጡ፣ ግን መጀመሪያ ቢሆን ኖሮ ሀና ዛሬ በአባቷን በዚህ ተነሳ ጥያቄ ያው የምትሄድ አይመስለኝም ነበር። ምክንያቱም ስለብሩ ብሩ እጅግ በጣም ሁለት ሶስት መቶ ሺህ ብር ማለት በሃና እጅግ በጣም ከባድ ነው። ምናልባት በሜላት ቀላል ሊሆን ይችላል። ሌላው ደግሞ ጋሽ መስፍን ሌላ ወሬ ያው ጀምሯል። ቤት እንዲቀይሩና ቤትን ሌላ ቦታ እንዲሆኑ ጋሽ መስፍን መጣው እንግዲህ ከሜላት አንድ ላይ ለመሆን ነበር። ሜላት ግን ቤት ለመቀየርም ይሁን ቤትን ለመከራያት ምንም ፍላጎት የለትም። ይህ ቤት እኔ ብቻዬ ብዙ ነገር አሳልፍ ያለሁኝ ብዙ አልቅሼበት ያለሁኝ ብዙ ምስጢሬ ያስቀምጥኩበት ቤት ነው። ከዚህ ቤት የትም አልሄድም አለች። ጋሽ መስፍንም ልጆቹ ተጨናንቀው ነው ያሉት። እንግዲህ በአንድ ክላስ ሁለት ሁለት እየተኙ ሌላው ደግሞ ሙናሴን ሶፋ ላይ እየተኛ ነውና ቤቱ እጅግ በጣም ስለጠበበን እንቀይር ሲል ቢማጸንም ወይዘሮ ሚላት ግን የዚህ ፍቃደኛ አደለችም። እንደው ስትናደት ራሱ እጅግ በጣም ነው። አሁን አንተ የመጣህበት የዚህ የምርመራ ጉዳይ ነው እና ይህን ሲያልቅ ቀጥለጥ ብለ ወደ መጣህበት ትሄዳለህ ስለ ቤቱ ተውን። ምንም የሚያገባህ ነገር የለም። እኔ ከዚህ ቤት የትም አልሄድም ብላለች። ስለዚህ ቤቱ ልትለቀው አደለችም። ከእኔ ጋር ለመኖር ፍላጎ ኑሮ ከሆነ እጅግ በጣም ተሳስተሃል። ያኔ ትርታኛ ሄድከውን አሁን ምን አይተህ ነው መጣኸው? ከዚህ በኋላ ከአንተ ጋር አልሆንም ይብራብኝ አለች። ያው ይብራብኝ እኔ ነኛ ጨመርኩት። እንግዲህ ያው ያው ያው ነው። ስለዚህ ጋሽ መስፍን ምንም ማድረግ ምንም ልንተባበርህ አንችልም፣ እና እንግዲህ ወደ መጣህበት መሄድ ትችላለህ። ዋና የትም ሆን ልጆችህን ማየት እየቆየ መተህ ልጆችን ማየት ነው። አሁን ግን የምርመራው ውጤት እጅግ በጣም በጥሩ ሁኔታ ይሳካል ብዬ አስባለሁኝ። እንግዲህ ያው ዶክተር ምርመራ ያደረገው ዶክተር የነ አናማባት ዶክተር ነው፣ እና ይህን አሻጥር በምንም ታምር በብር ይሰራል ብዬ አላስብም። ትክክለኛው ነገር ነው የሚሰራው ብዬ አስባለሁ። ሌላው ወይዘሮ ሜላት አሁንም በጣም እንትን እያሉ ነው። እንደውም ምሳ ሳትሰራ ምግብ ሳትሰራ እንዴት ሄደች ሐና ቆይ ጠብቅኝ፣ ብቻ ይሄንን ውጤት ይታይ እንጂ ከዚህ በኋላ በቤቴ መንጽሬ ነው ማጣሽ ብላ ራሷን እየተምናጽረት ነበር። እኔ ምለው ጥያቄ ያለኝ ወይዘሮ ሐናን እኮ ዝም ብለሽ አደለምት በነጻ አደለም እኮ ብር ምትሰጫት ሰርታ ነው። ስለዚህ እንደው የልጆቹ ያክል ብትረጅ ሙናሴ ምን አለ። አረ ምንም ችግር የለም እኔ ራሴ ይሰራለውኝ፣ ምናልባት አልተመቻትም ይሆናል አለ። አንተ ሁሌም የእሷ ነው እንትን የምትለው አንተ ስለሰራተኛ ምንም የምታውቀው ነገር የለም ብላ እንግዲህ ያው አስቆሟለች። እሱ ግን ተረድቷታል፣ ይረዳታል ያህና ማለት ነው። ሌላ ያው ስለ ልጆቹ ነው ልጆቹና አለን ያላቸው ግንኙነት እንግዲህ ይህ በስራ ተነሳ ማድ ቤት ራሱ ሰላምና እርግብ እጅግ በጣም የሚያስቁ ነበሩ። እስካሁን ሰላም ማድ ቤት ገብታ ታቅም አና እያለች ዛሬ እንግዲህ ያው ማድ ቤት ገብቶ አንድ ሁለት እያሉ ነበረ። ሙናሴም ጠየቀችው እህት ማንብቱን ሁሌም እሷ መጠየቅ የማይታክታት ያው ሁለታችሁን ቢል ምንም እሷ ምርጫ አንቺ ሌላ ትፈልጋ ነበር ሌላ። ግን ሙናሴ እጅግ በጣም አስተዋይ ልጅ ስለሆነ አንቺ ሊላት አይችልም። ሀና ቃል በቃል እንደው አንቺ ሰቱኝ ሀና ነች። ምክንያቱም እና ውሸታም ነሽቲ ነው ካልሽም አዎ እንትኑ ሰርቀሻት ነው የሚለትን ያው ተናግራለች፣ እንቅጭ እንቅጩ። ይህ ደግሞ እጅግ በጣም አስፈርቷታል። ይነቃል ወይም ደግሞ ልጆቹ ከሰገ ከሆኑ ሁሉም ነገር የሳ ያደርጉታል የሚል አንዳንድ ያው የምታስባቸው ነገሮች አሉ። በግል ራሱ በግል ራሱ ሲያወራት ዶክተሩ ውጭልኝ እስኪ አንዴ ልናወራ ነው ሲል፣ ምንድነው የተለየ ነገር የምታወሩ የሚል ምላሽ ሰጥታለች። ጋሽ መስፍን ራሱ አንዴ ውጭ ልን እኔን ሃና እናውራ ሲል፣ የተለየ ነገር ምን አላቸው ብትልም ሊነግሯት አልቻለም። እንግዲህ ጋሽ መስፍን የፈለገው አባቷን መጠየቅ ነበረ ሀናን ፍቃደኛ ከሆነች ሃና ግን ፍቃደኛ አይደለችም። ምክንያቱም እኔ አባቴ ቤተሰቦቼ እየፈለግኩ እንደሆነ ወይም ደግሞ እየተገኙ እንደሆነ አያውቅም። ይህ ካወቀ ደግሞ እኔን ስለሚቆጠኝ ምንም ልትጠየቅ አይገባም ብላ ግግም ማለት ምን ችግር አለው ቢላትም፣ አይ ምንም ችግር ግን እኔ አልፈልግም ቤተሰቦቼ እያፈላለግኩ እንደሆነ ስለማያቃለ ጋሽ መስምንም በረካ የሆነና የሰው ሀሳብን እሺ ብሎ ይቅብረን አያስገድድም። እሺ በቃ ካልሻለ ቀጥለጥ ብሎ ወደ ቤቱ ነው ሄደው። እሷም ወደ አባቷ ተመለሰች። እንግዲህ ሁሌም እንደሚርባቸው አባቷና አሴት ሁሌም ነው የሚርባቸው። እንግዲህ ያው ለመምጣት ምግብ ይዛ ለመምጣት ነበረ፣ ግን አንድ ላይ ሰርተን እናመጣለን ብለው ወደ ቤት ሄደው ሰርተው ይዘው መጡ። አባትየም ሲቀሩ ተጨነቁ። ወደ መቅረቡ ወይም ደግሞ ሆስፒታሉ ሊሄድ ነበር ለምን ልጆች የጠፉ ብዬ ላስተውል ብሎ ትንሽ ፈና አደረጋቸው፣ አሳቃቸው። ምግባቸው ይዞ መጡ። እንግዲህ በአሁኑ ሰዓት የሚጨነቀው እጅግ ያው አባቷ ይህን ነገር ባያቅም ሙናሴ ነው ስለ ሃኒን ነገር የተረዳትም እንዲሁም ደግሞ ሰላምም እንደሚጨምራ አይደለችም እና ተቀይራለች የአባቷ ራሱ ያው ሀናን እንደሚወዳትና የእሷም ምርጫ እንደሆነች እሷም እንደምትመስላት እህቱን ተናገረች። ጋሽ መስፍንም ደስ አለው። በተለይ ደግሞ ስለ አባቷ የጠየቀችው የጠየቀው እኔ ቤተሰብነት ፈልጌ እንጂ የእናንተ ምንፈልግ አይደለም እኔ በጣም እንትላለው ብለህ ስትመለስ ይህ ልጅ እንደው ሰጠኸኝ እንዳትነሳኝ የኔ ነች ብሎ እንግዲህ ጋሽ መስፍንም በጸሎቱ ጀምሮታል። እኛ እንላለን ጸሎት እንዲስመርበት ነው ምንለው። ሀና እጅግ በጣም ወዷት ሊሞት ነው። ስለዚህ አባቴ ያለ አት ድብ ስትለው እንዲህ አባት ሌላ አባት እንዳለሽ አልነገርሻቸው ወይ? አይ አልነገርኩትም። እኔ አባቴ አልክደውም። ምን ሆኖ እንዳሳደገኝ እኔ እነሱ ፈጠሬ ነው የምናውቀው። ዛሬ ይሄንን እንዳታይ ብዙ ጊዜ ብዙ ነገር እናሳልፈላት ስትል መልስ ስታለች፣ እሱም ደግሞ እሺ ብሎ ምንም ሳይደራደር ተቀብሏል ማለት ነው። ስለዚህ እውነት ነው። ነገ ሌላ ቀን ነውና፣ ያው ምርመራ ውስጥ ላይ ልጃችን ሲሆን ስትሉ ስትረከቡ እሳቸው ሄዳችሁ ማየት ነው። ከዚህ በኋላ እንደሆነ የሚመስለኝ ሶስት መቶ ብር ራሱ እኔ ልጃቸው ስትወር ራሳቸው ሸፍነው አሳክመው ወደ ገጠር የሚልኳቸው ይመስለኛል። ወይም ደግሞ ከነሱን ጋር ብትኖር ችግር የለውም፣ ቢኖሩ አንድ አባት ማለት ነው እኔ ከሴትዮ ይልቅ ሰውየው እጅግ በጣም ነው የሚያስደስተኝ፣ ጋሽ መስፍን። ሜላት ግን መጀመሪያ እንደዛ አልነበረችም። በአስራ አንደኛው ሰዓት ምን እንደሆነች እኛም፣ እሷም፣ እናንተም እነሱም ግራግብት ብት ብሎናት። አዎ የሆነታች ነው። ሀኒ ሀኒ ስትል ነበረች ሴትዮዋ። ዛሬ ጭራሽ ሀኒ የሚለው ተረስቶ ስምሽ ማን ነው? አይ ሐበሻ አይ ሐበሻ እንደዚህ ነው እኮ ስምሽ ማን ነው ነው የሚለው ስምሽ ማን ነው እስከ መጀን የት ነበርሽ? እኔ እስካሁን አሁን እርግብ ከመጣች በኋላ እርግብም ደግሞ እኔ አነጥፋለሁ አልጋ እናሪ ብላ የወደፊት ታሪኳ ዘረዘረችላት። አይዞሽ በቃ ያለፈውን አልፏል አሁን አልጋውን እኔ ላንጠፋው አለቻት። አይ እኔ አነጥፋለሁ ብለው ሁለቱም ተርደረደሩ። እንግዲህ ልጅቷ እኔ እኔ ብላ ተሰትል እኔ እኔ ወጉ ደረሰኝ አለቻት። የምን ወግ ስትላት ሴት ልጅ እንዳለኝ ያው አልጋታ ነጥፍ ያለሽ ያለቻት። እሷም ደሳር ሴት ልጅ እኮ አለሽ ሰላም አለች። ሻደር ስታት ያው ስለ ሳራም ታሪክ አወራቻት። እኔ ሰላም በድያታለው ከህፃነቷ ጀምሮ ያው የአንቺ ስም ስለምጠራ እኔ ልጅሽ አይደለሁም ያለች እንትት ላይ ነበረ። የእሷም ምንም ፍቅር አልሰጠኋትም ብላለች። በዛ ተናዳ ጠጥታ ትመጣ ነበር ትምህርቷን ማቋርጣት አለች። እኔ ልጄ ልጄ ብዬ የልጅ ፍቅር ሳልሰጣት ብላ ያው ያለፈው ነገር እያስታወሰች ያው ሙናሴ ይረዳኝ ነበረ፣ እሲል እስካሁንም ይረዳኛል። እሷ ግን አትረዳኝም። እኔ ልጅሽ አይደለሁም ትለይ ነበረ። ስለዚህ እኔ ያንቺ ልጅ ያው ሀሴ ነች ትላት ነበር። ስለዚህ ያን ያለቻት ደግሞ እሷን የሚሳለች እና ያው ምንም ፍቅር እንደርሰቻት ደግሞ ራሷ መስከራለች። ይሄ ጥሩ ነው መመስከሩ ማለት ነው። መስክራለች አንዴ። አሁንስ ሰላም በአስራ አንደኛው ሰዓት ሰላም ሆናችሁ የልጅና የእናት ባህርይ ንባችሁ። አሁንም ግን ሜላት የምትሰሪው ነገር ጥሩ አይደለም። በተለይ ልጆችሽ እስማርት ስለሆኑ ልጆችሽን ስሚ ሀናና ድምጪ። የሀናና አባት ልጂ በቃ በሙስና ምንም ምንም እንዳይሰራ። ሀና ልጃቸው ነች። ምንም ማቅማማት አይፈለግም። የምሬ ነምላችሁ። ስለዚህ ወይዘሮ ሜላት ሰምተሻል። አንችም አይዞሽ አብሽሪ እንድሽን ፈልጋ ነኝ። በተረፈ ጥሩ ውጤት መቶ የእነሱን ልጅ እንደምትሆኚ የሁላችንም ምኞት ነውና ደግሞ ልጅም ነሽ። እኛ ነቃለን። ሌላው ታዩና ማለት ነው አሁን ነቃለን። የእነሱ እህት ትሆኛለሽ። በተረፈ ሰላማችሁ ይብዛ። ቪዲዮ ላይክ ሼር አድርጉት። ባይ ባይ።